የደን አካባቢ ጥበቃና ልማት አጠቃቀምን ዘላቂና ውጤታማ በማድረግ እንዲሁም ደኖችን መልሶ በማልማትና በመንከባከብ ረገድ እንደ ሀገር ሰፊ ተግባራት እየተከናወኑ እንደሆነ መረጃዎች ያሳያሉ። የማዕከላዊ ኢትዮጵያ ክልልም የደን ልማትን በማሳደግና አርሶ አደሩን በኢኮኖሚ ተጠቃሚ ለማድረግ በርካታ ተግባራት እየተከናወኑ ነው። ክልሉ የ2018 ዓመታዊ የሴክተር ጉባኤውን በዱራሜ ከተማ አከናውኗል። በጉባኤው ላይ ተገኝተው ንግግር ያደረጉት በማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ስርሞሎ በሀገራችን የደን ልማት ቆዳ ሽፋን እና ጥምር የእርሻ ልማት ላይ በተሰራው ስራ ለውጥ መምጣቱን ገልጸው ይህም ተጠናክሮ መቀጠል እንዳለበት አመላክተዋል። የደን ልማት ቆዳ ሽፋን እንዲሁም የደን ጥምርታ እርሻ አግሮፎረስትሪ ልማት ከፍ ለማድረግ ከፍተኛ ትኩረት ተሰጥቶ እየተመራ ከመሆኑ ባሻገር እስካሁን በተደረጉ ጥረቶች እጅግ አመርቂ ውጤቶች የተገኙበት መሆኑን በተጨባጭ ታይቷል። ክልላችን ቢሆን የደን አግሮ ፎረስተሬሽን ሽፋን ለማሳደግ ከተያዘው ግብ አኳያ ግቡን ለማሳካት ላለፉት ዓመታት በሚመለከታቸው ባለድርሻ አካላት በህብረተሰቡ ተሳትፎ ጭምር ከፍተኛ ርብርብ በማድረግ አመርቂ ውጤቶችን ማስመዝገብ ችለናል። ኢትዮጵያ ከለውጡ መንግስት ወዲህ በሁሉም ዘርፎች የሚጨበጡ ውጤቶች እያስመዘገበች ትገኛለች። በአረንጓዴ አሻራ እና በአካባቢ ጥበቃ ተግባራት ዓለም ያስደመሙ ውጤቶችን እየተመዘገቡ ይገኛሉ። ከደን ልማት ተጠቃሚ የሆኑ ያሉ ዜጎች ቁጥር እየጨመረ በመምጣቱ ከውጭ ይገቡ የነበሩ ምርቶች መተካት ተጀምሯል። ወይዘሮ ፋጤ ስርሞሎ አክለውም የለውጡ መንግስት ለአረንጓዴ አሻራ በሰጠው ከፍተኛ ትኩረት ውጤት መመዝገቡን ጠቁመው በክልሉ በ2018 ዓ ም የተጣሉ ግቦች ላይ ጠንክረው መስራት ይጠበቃል ብለዋል። በአንድ ጀምበር ከፍተኛ ችግኝ በመትከል የዓለም ሪከርድ ባለቤት የሆነችው ምንድ ስትሆን ይህንን ሪከርድ ለመስበር የሞከረ ሀገር በዓለም ላይ ለበርካታ ዓመታት አልተገኘ ነበር። ይሁን እንጂ ይህንን የለውጡ መንግስት ለአረንጓዴ አሻራ በሰጠው ከፍተኛ ትኩረት እንደ ሀገር በህንድ የተያዘውን ክብረ ወሰን ለመስበር ተችሏል። የሴክተሩ የ2017 በሁሉም ዘርፍ ከተጣሉ ግቦች አንፃር የተሳኩ ያልተሳኩ ተግባራትን ከባለድርሻ አካላት ጋር ውይይት በማድረግ ለ2018 በጀት ዓመት አስፈላጊውን ንብርር ማድረግ ይጠበቃል። የክልሉ ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ አብርሃም መጫ በበኩላቸው ዓለማችን ከገጠሟት ፈተናዎች መካከል የደን ጥበቃና እንክብካቤ ተጠቃሽ መሆኑን ጠቅሰው ማህበረሰባችን ይህን በመገንዘብም የደን ጥበቃው ላይ ትኩረት ሰጥቶ ሊሰራ ይገባል ብለዋል። ዓለማችን አሁን ባለንበት ዘመን ከአጋጠሟት ከባድ ፈተና ውስጥ አንዱ የደን ሀብት መመናመን፣ የብዝሃ ሕይወት ሀብት መመናመን እና የአካባቢ ብክለቶች ናቸው። ሀገራችን ኢትዮጵያ ለውጥ ካስመዘገበችባቸው ተግባራት ውስጥ በተለይ የአረንጓዴ አሻራ ስራ፣ የደን ልማት ስራ፣ የአካባቢ ጥበቃና የጽዱ ኢትዮጵያ ተግባር፣ የከተሞች ትኩረት፣ የከተሞች ኮሪደር በተለይ አረንጓዴ ልማትን፣ የወንዝ ዳርቻና አፈርና ውሃ ጥበቃን ማዕከል ያደረጉ ስራዎች ኢትዮጵያ ላይ መላው ዓለም እንዲደመምና እንዲያደንቃት አስችሎናል። አቶ አብርሃም አክለውም የደን አካባቢ ጥበቃና ልማትን በክልሉ ተጠናክሮ እንዲቀጥል ከባለድርሻ አካላት ጋር ውይይት ስለመደረጉ አንስተዋል። ለቀጣይ የተገኙ ድሎችን የበለጠ ለማስፋትና ያሉትን ጉድለቶች አሟልተን ሀገራችን ኢትዮጵያ ወዳለመችበት ሁለንተናዊ ብልጽግና ጉዞ እንድንረባረብ በዚህ አጋጣሚ መልእክቴን እያስተላለፍኩ በ2017 ዓ.ም በአፈጻጸም የላቀ ውጤት ላስመዘገቡ የሴክተር መስሪያ ቤቶች የእውቅናና የዋንጫ ሽልማት ተበርክቶላቸዋል።